በርሶ ግቢ ውስጥ ያለው የከርሰ ምድር ውሃ የማን ነው? ግቢው ይዞታው የርሶ ቢሆንም ውሃ እጥረት አስቸገረኝ ቆፍሬ ልገላገል ብለው ባለሙያ ቀጥረው ወይም ማሽን ተከራይተው ፓምፕና ሌላውንም መሳሪያ ገዝተው ሥራ ከመጀመሮ በፊት ለጥቂት ደቂቃዎች ከቀልቦ ሆነው እንዲያደምጡኝ ጋብዦታለሁ። በሰላም ያሳደር አምላክ በሰላም እንዲያውለውም ተመኝቻለሁ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሠራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማኅበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋሃዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ። አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ለአነሳነው ጉዳይ መልስ እንዲሰጥ የተዘጋጀው የአዲስ አበባ ውሃና ፍሳሽ ባለሥልጣን የከርሰ ምድር ውሃ ጉድጓድ ቁፋሮና አጠቃቀም ፈቃድ አሰጣጥና አፈጻጸም መመሪያ፣ መመሪያ ቁጥር 1562016 ነው በዚህም መመሪያ መሰረት የከርሰ ምድር ውሃ ትርጉም ተሰጥቶታል። የከርሰ ምድር ውሃ ማለት ከመሬት ገጽ በታች የሚገኝ ውሃ ነው ይላል። ይህንን ውሃ ለማውጣት ፈቃድ አስፈላጊ ስለመሆኑ የመመሪያው አንቀጽ አምስት ድንጋጌ ይደነግጋል። እንዲህም ይላል ማንም ሰው ከባለስልጣኑ ፍቃድ ሳያገኝ የውሃ ስራዎችን መገንባት፣ ከገነባው የውሃ ስራ ወይም ከቆፈረው የውሃ ጉድጓድ የሚገኘውን ውሃ መጠቀም፣ ሌላ ሰው እንዲጠቀመው ማድረግ ለሌላ ሶስተኛ ወገን በማንኛውም መንገድ ማስተላለፍ አይችልም። ግለሰቦች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች፣ ሪልስቴቶች ፈቃድ ለማግኘት ማሟላት የሚገባቸውን መስፈርቶች ይዘረዝራል። ተጠያቂውም ፍቃድ ሰጪው መስሪያ ቤትም የአዲስ አበባ ውሃና ፍሳሽ ባለስልጣን ነው። በመመሪያው የተዘረዘሩ መስፈርቶች እንደተጠበቁ ሆነው የቁፋሮ ፈቃድ ለማግኘት ከተዘረዘሩ ሁኔታዎች አንዱ ለፈቃድ ጠያቂው የከርሰ ምድር ውሃ የመጠቀሚያ ፈቃድ ቢሰጠው በውሃ ሀብቱ የመጠቀም ህጋዊ መብት ያለውና በውሃ ሀብቱ ህጋዊ ፈቃድ በማግኘት እየተጠቀመ ባለው ሰው ጥቅም ላይ ከፍተኛ ጉዳት የማያደርስ መሆኑ ሲረጋገጥ የሚለው አንዱ ነው። ጥያቄ ስለቀረበ ብቻ ፈቃድ እንደማይሰጥ የሚደነግገው መመሪያው ለሕዝብ ደህንነት ወይም ጥቅም ሲባል ለአካባቢ ጥበቃ ወይም የከርሰ ምድር ውሃ ሀብትን ለመጠበቅ ሲባል ከከተማው የማስተር ፕላን ጋር ተቃርኖ ሲኖር ሊከለከል ወይም ላይሰጥ እንደሚችል ይደነግጋል። ደግሞም በመመሪያው አንቀጽ 20 ንዑስ አንቀጽ 2 ላይ የባለሥልጣኑ የበላይ ኃላፊ በልዩ ሁኔታ ካልፈቀደ በስተቀር ለቤት ውስጥ ፍጆታ ለመዋል ወይም በከፍተኛ የውሃ ተጠቃሚ ባልሆነ ድርጅት ወይም ተቋም ፈቃድ አይሰጥም በማለት ይደነግጋል። ስለ ፍቃድ እድሳት በቁፋሮ ወቅት ሊደረግ ስለሚገባ ውሃውንም አካባቢንም ከብክለት ስለመጠበቅ መመረት ስለሚገባው የውሃ መጠንና ተያያዥ ዝርዝር ድንጋጌዎችን መመሪያው አካቷል። በመጨረሻም የከርሰ ምድር ውሃ ቁፋሮ ሥራ ተጠናቆ አገልግሎት ላይ ከመዋሉ በፊት የጉድጓዱ ውሃ ናሙና በባለሥልጣኑ ላቦራቶሪ ቀርቦ የውሃ መጠቀሚያ ፈቃድ ጠያቂው በማመልከቻው ላይ ለጠየቀው አገልግሎት ሊውል የሚችል መሆኑ መረጋገጥ አለበት በማለት ይደነግጋል። ዛሬውን አበቃን። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሠራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማኅበር፣ ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ ሰላሳ ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ። አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።